ላይ ተናገረ። ውጭ ፖል በአቅራቢያው የተንከራተተውን ጀምስን አስተዋለ። የብስጭት ስሜቱ እየጨመረበት ከጩኸ በኋላ ለመከተል ወሰነ። በዚህ ጊዜ የዳሽ ካሜራውን አቋረጠ። የእይታ ነጥቡ ወደ ጀምስ ተቀየረ። ጀምስ ቤት የሌለው በሱሰኛ የሆነ ታዳጊ ነው። በጥቂት ዶላሮች የሚችለውን በመስረቅና በመሸጥ ይኖራል። ፖል በቁጥጥር ስር በዋለበት ቀን ጀምስ የተዘጋ ቤት ለመስበር እየሞከረ ነበር። አሁን በዘነበ ዝናብ ውስጥ በከተማው ሲንከራተት ጀምስ ትልቅ ቤት ላይ ደረሰ፣ ይህም የአሌክስ ቤት ሆነ። መስኮቶቹ በጋዜጣ መሸፈናቸውን አስተዋልግ ይችላሉ። በመስኮት ወደ ውስጥ ወጣ። በውስጥ ያለው ቤት ጥቁር ጨለማ ነው። ጀምስ እየተጨናነቀ ውድ የሆኑ ነገሮችን በትራስ ልብስ ውስጥ ይሞላል። በመኖሪያ ክፍሉ ውስጥ ሲያልፍ የአሌክስ ወላጆች ሶፋው ላይ ተቀምጠው የማይንቀሳቀሱ በድንጋጤ ውስጥ መሆናቸውን ሲያይ ቅርታ ለመጠየቅ ሹክሹክታ፣ እነሱም ምላሽ አልሰጡም። ስለዚህ ጉዞውን ቀጠለ። የማወቅ ጉጉት ወደ ምድር ቤት በሚወስደው በርጎ ተተውዚያ በደበዘዘ ብርሃን ውስጥ በርካታ ሕፃናት በረዷቸው ቆመው አገኘ። ድንጋጤ አጥለቀለቀው። ለመሸሽ ሞከረ፣ ነገር ግን ከኋላው የአሌክስ ወላጆች በድንገት ተነስተው አሳደዱት። ጀምስ ከቤት በሕይወት ለመውጣት በችግር ቻለ። ተደናግቶ ወደ መሸጫ ሱቅ ሄደ። የሰረቀውን ሸጠና፣ ያኔ ብቻ ግድግዳው ላይ የተለጠፈ የጠፉ ልጆች ማስታወቂያ አስተዋለ። ልቡ እየመታ ጀምስ ለፖሊስ ደወለና የጠፉት ልጆች የት እንዳሉ እንደሚያውቅ ተናገረ። ወደ ፖሊስ ጣቢያ እንዲመጣ ነገሩት። ከጣቢያው ውጭ ጀምስ ፖልን አስተዋለና ወደ ጫካው ሮጠ። በሩቅ አንዲት እንግዳ ሴት ይችን ተሸብሮ ድንኳኑ ውስጥ ተደበቀ። ያገለገለ መርፌን እንደ መሳሪያ አጥብቆ ያዘ። ፖል የድንኳኑን መከፈቻ ሲከፍት ጀምስ ከሴትዮዋ ጋር ስቶት ፊቱን በቢላ ወጋው። ፖል በቁጣ ሽጉጡን መዘዘ፣ ነገር ግን ጀምስ የጠፉት ልጆች የት እንዳሉ እንደሚያውቅ በመናገር ሕይወቱን እንዲያተርፍ ለመነው። ፖልን ወደ አሌክስ ቤት መራው። ፖል ደወሉን ሲመታ ጀምስ በጭንቀት ይመለከታል። ለመደናገጡ አንድ ሰው በሩን ከፈተው። ሌሊት ወረደ፣ ግን ፖል አልወጣም። ከዚያ በመጨረሻ በሩ ተንኮሻኮሸ ፖል በቁጣ ወጣ ጀምስን ከራሱ ጋር ወደ ውስጥ እየጎተት እይታ ነጥብ እንደገና ተቀየረ። በዚህ ጊዜ ወደ ማርከስ። ማርከስ ከባለቤቱ ቴሪ ጋር እየገበየ ሳለ ከጁስቲን ስልክ ደረሰው ስለ አሌክስ ቤት ያለውን አለመረጋጋት በተለይም መስኮቶቹን ስለሸፈኑት ጋዜጦች አስረድታ ማርከስ የደህንነት ምርመራ እንዲያደርግ ጠየቀችው። እሷን ለማረጋጋት የአሌክስን ወላጆች ለማግኘት እና በትምህርት ቤት ስብሰባ ለማዘጋጀት ተስማማ። በማግስቱ ማርከስ ቢሮ ውስጥ የአሌክስን ወላጆች እየጠበቀ ነው። ብዙ ሜካፕ ያደረገች ሴት ገባችና ራሱ የአሌክስ አክስት እንደሆነች አስተዋወቀች። ማርከስ የአሌክስን ህጋዊ ሞግዚት በቀጥታ ማነጋገር እንዳለበት በመግለጽ ይቅርታ ጠየቀ። ግላዲስ ታመዋል፣ ለዚህም ነው እሷ ለመንከባከብ የገባችው በማለት ንግግሩን አቋረጠችው። ማርከስ የደህንነት ስጋት እንደቀረበ እና የአሌክስን ወላጆች በቀጥታ ማነጋገር እንዳለበት አጥብቆ ተናገረ። ግላቲስ በእርጋታ ቅሬታውን ያቀረበው ማነው ብላ ጠየቀች። ማርከስ አመንትቶ፣ ከዚያም ስም ያልተጠቀሰ ሰው እንደሆነ መለሰ። እስከ ሰኞ ጠዋት የአሌክስን ወላጆች ማነጋገር ካልቻለ ለባለስልጣናት መደወል እንዳለበት አስጠነቀቃት። በማግስቱ ማርከስ ከባልደረባው ጋር ቁርስ እየበላ ሳለ በሩ ሲንኳኳ ተሰማ። ግላቲስ ነጭ ቀድማ ስለረበሸችው ይቅርታ ጠየቀችና አውቶቡስ እንዳመለጣት ተናገረች እና ለተወሰነ ጊዜ ማረፍ ትችል እንደሆነ ጠየቀች። ማርከስ ወደ ቤቱ የመጣችው ለምን እንደሆነ አልተረዳም፣ ነገር ግን ሁል ጊዜ ጨዋ የሆነው ቴሪ ወደ ውስጥ ተቀበላት። ውስጥ ስትገባ ግላቲስ አንድ ሳህን ውሃ ጠየቀች። ከዚያም ማርከስ አሌክስን በተመለከተ ባለስልጣናትን አነጋግሮ እንደሆነ ጠየቀችው። አይ ሲል ግላቲስ ሪባኑን በእንጨት ላይ ስትጠመጥ አስተዋለ። ያለ ማስጠንቀቂያ የእንጨቱን ስለታማ ጫፍ በራሷ መዳፍ ላይ ጫነችው። ቴሪ ተደናግጦ ቁስሉን ለመጥረቅ ጨርቅ ሊሰጣት ቸኮለ። ነገር ግን ግላቲስ በድንገት የፀጉሩን ዘለላ ቆረጠችስ። ፀጉሩን ከዱላው ጋር አስሮ ደወል ደወለና ዱላውን ለሁለት ሰበረው። ወዲያው የማርከስ አካል ተንቀጠቀጠ። እንቅስቃሴዎቹ የራሱ አልነበሩም። በአመት ስሜት ተወጥሮ ወደ ቴሪዞርና ገደለው። ሲያበቃ ግላቲስ ዱላውን ውሃ በያዘው ጎድጓዳ ሳህን ውስጥ ነከረችው። ይህም ማርከስን መቆጣጠር አስቻላት። ከቦርሳዋ ሌላ የጸጉር ዘለላ የጁስቲን አወጣች፣ ከዱላው ጋር አሰረችውና ሰበረችው። ማርከስ ወደ ጁስቲን ሮጠና አርቸርን ገፍቶ ከጣለ በኋላ ወደ ሱቁ ገባና አሳደዳት። ነገር ግን አርቸር ጣልቃ ገብቶ ጁስቲን ለማምለጥ እስክችል ድረስ ማርከስን መሬት ላይ በመታገል ያዘው። እሱም በፍጥነት ወደ ውጭ ሮጠች፣ መኪና ውስጥ ገብታ በፍጥነት ሄደች። አርቸር በመኪናው ተከተላቸው። ነገር ግን ከመንገድ የመጣ መኪና ማርከስን መቶ በቦታው በኋላ ከሆስፒታል ምርመራ በኋላ አርቸር ጁስቲን ውጭ ስትጠብቀው አገኛት። ደንግጣና ተረጋግታ አመሰገነችው። ጁስቲን የማርከስን አይነት ባህሪ ከዚህ በፊት አይታ እንደማታውቅ ተናገረች። ነገር ግን አርቸር አይቻለው አላት። ያገኛቸውን ነገሮች አሳያት። ልጆቹ ማቲውና ቤሊን ጨምሮ ልክ እንደ ማርከስ ለማጥቃት እንደተዘጋጁ እንደ መሳሪያ በተመሳሳይ አኳኋን በቀጥተኛ መስመር ሯቸም ይሄ ማቲውና ቤሊ የሮቱበት መስመር ነው አለ። ግን ምን ማለት እንደሆነ እንደማያውቅ አሟል ጁስቲን በትኩረት ተመለከተችና፣ ስፍራው የአሌክስ ሊሊ ቤት መሆኑን ተረዳች። አሁን የእይታ ነጥቡ ወደ አሌክስ ተቀየረ። አሌክስ ብልህ ልጅ ነው፣ ነገር ግን ብዙውን ጊዜ በክፍል ጓደኞቹ ይንገላታል። የሚያገኘው ብቸኛው መጽናኛ የወላጆቹ ፍቅር ነው። አንድ ምሽት አባቱ የእናቱ እህት ግላቲስ እንደምትመጣ አስታወሰው። አሌክስ በግልጽ እንደማይወዳት ተቃወመ። አባቱ እናቱን ደስ እንደሚያሰኝ አጥብቆ ተናገረ። ከዚህም በላይ ግላቲስ በጣም ታማለች። በዚያ ከሰዓት በኋላ እናቱ ስለ ትምህርት ቤቱ ቀን ጠየቀችውና አክስቱ ከመድረሷ በፊት ክፍሉን እንዲያጸዳ አስታወሰችው። በማግስቱ ጠዋት አሌክስ ወላጆቹ ሲጨቃጨቁ በሰማ ድምፅ ከእንቅልፉ ነቃ። አባቱ ለመጨረሻ ጊዜ አዩዋት 15 ዓመታት በፊት በሰርጋቸው ነው ግላቲስን በደንብ እንደማያውቋት በሹክሹክታ ተናገረ። በኋላ ጥርሱም ከቦረሸ በኋላ አሌክስ የግላቲስ ክፍል ውስጥ ገብቶ በአልጋ ላይ ተኝታ ደካማና ገርጥታ አያት። ወደ ትምህርት ቤት በሚወስደው መንገድ ላይ አሌክስ ግላቲስ ለምን ያህል ጊዜ እንደምትቆይ አባቱን ጠየቀ። አባቱ በትክክል ሳይመልስላት ቀረ። ጤነቷ ስላልተሻሻለ ብዙም አትቆይም አለ። በትምህርት ቤት ማቲው እርሳስ ወረወረበት። ጁስቲን ገሰጸችውና ከክፍል አስወጣችው። ትምህርት ካለቀ በኋላ አሌክስ አባቱ ሊወስደው ብዙ ጊዜ ጠበቀ፣ ግን አልመጣም። በመጨረሻ በእግሩ ወደ ቤት ሄደ። ቤቱ በሚያስገርም ሁኔታ ጸጥታ ሰፈነ። ወላጆቹ ምንም ሳይናገሩ በጠረጴዛ ላይ ተቀምጠዋል። ከዚያን ግላቲስ ጤነኛ መስላ በፈገግታ ተቀበለችው። አሌክስ ወላጆቹ ምን እንደሆኑ ሲጠይቃት ምንም ችግር እንደሌለ አረጋገጠችለት። የግላቲስ ድምፅ በረታ፣ ወደ ላይ እንዲወጣ አዘዘችውና የዚያ ምሽት ራት እንደማይበላ ነገረችው። በማግስቱ ጠዋት አሌክስ ወደ ታች ወጣና ግላቲስ እንድቀመጥ ጠየቀችው። ስለ ወላጆቹ ሁኔታ ወይም በትምህርት ቤት ስለ እሷ መኖር እንዳይናገር አስጠቀችው። ከዚያም ደሞን በዱላዋ ላይ ቀባችና የወላጆቹን ጸጉር አስራሰብረቹ። ወዲያውኑ ወላጆቹ ምንም አይነት ስሜት ሳይታይባቸው በሹካ ራሳቸውን ወጎ አሌክስ እንድታቆም እየለመና አለቀሰ። በመጨረሻም ተወቸው። አሌክስ ለሁሉም ነገር ዝም ብሎ ወደ ትምህርት ቤት ሄደ። ከክፍል በኋላ ወደ ቤት ተመለሰና ከግላቲስ በር ውጭ አመነታ። እሷም ጮክ ብላ ወላጆቹን ሾርባ እንዲመግብ አዘዘችው። ታዘዛትና ከትምርት በኋላ የዕለት ተዕለት ተግባሩ ሆነ። አንድ ምሽታ ሊስወደድ ሰረቀ እንደገና ደካማ ትመስላለች። ቆዳዋ የገረጣና ያረጀ በአሳቢነት ምን ቢሻልሽ ነው ሲል ጠየቀ። ግላቲስም ወላጆች ቢሻሉኝ መስሎኝ ነበር ግን አልሆኑም ብላ ቃተተች። ከዚያ ከዚያምስ እሷም እሱን ተመለከተችና በሹክሹክ ታኪው ልትረዱኝ ትችላለህ አለችው። አሌክስ አመንት ቶክዮ እንዴ ሲል ጠየቀ። ከእያንዳንዱ የክፍል ጓደኞቹ አንድ ዕቃ እንዲያመጣ ነገረችው። ጥያቄው ቢያስደነግጠውም እንደ ተሻላት እንደምትሄድ ጠየቃት። ግላቲስ በቃሉ ተጎዳች መስላለች፣ ነገር ግን ተዋሻለች፣ እንደምትሄድም አረጋገጠችለት። በማግስቱ ሌሎች ቅርጫት ኳስ ሲጫወቱ አሌክስ ወደ ክፍል ውስጥ ገብቶ የክፍል ጓደኞቹን የስም መለያዎች ሰረቀ። ጁስቲን ሲወጣ ያዘችውና በቅርቡ ያልተለመደ ዝምታ ስለበዛበት ደህና መሆኑን በቀስታ ጠየቀችው አሌክስ ደህና እንደሆነ በማወሸት መለሰ። ሁልጊዜም እሷን ማነጋገር እንደሚችል አስታወሰችው። በዚያ ምሽት አሌክስ የተሰረቁትን መለያዎች ለግላቲስ ሰጣት። በኋላ በአንድ እንግዳ ስነ ስርዓት ስትፈጽም አየባት። ከዚያም ደወሏን አናወጠች አሌክስን አስደንግጦት። የክፍል ጓደኞቹ በድንጋይ ውስጥ ወደ ቤቱ መምጣት ጀመሩ። በማግስቱ ጠዋት አሌክስ ባዶ ክፍል ውስጥ በጠረኪዛው ላይ ተቀምጦ ሳለ አስተማሪው ገባች። ከዚያም ግላቲስ የአሌክስን አባት ለቃለ መጠይቆች ማዘጋጀት ጀመረች። በዚያ ከሰዓት በኋላ ፖሊስ ቤቱን ለመፈተሽ እንደሚመጣ አሌክስን አስጠንቅቃ እንዲያጸዳ አዘዘችው። ጥርጣሬን ማስወገድ ልጆቹን ለጊዜው ወደ ጫካ ላከቻቸው። በኋላ መርማሪዎች ደረሱ፣ ነገር ግን አሌክስ ምንም አላለም። እስከዚህ ጊዜ ድረስ ሌሎች ልጆችና ወላጆቹ መንከባከብ ግድ ሆኖበታል። አንድ ሰዓት በኋላ አሌክስ የፖሊስ ምን ቆሞ አየ። ወደ ውስጥ ገብቶ አንድ መኮንን ለማግኘት ቢሞክርም ግላቲስ ብቅ አለችና ነገሮችን እንዲጭን ነገረችው። ነገ እንደሚሄዱ ተናገረች። እሷም ጨጎን እንዳትረግጠው ብላ አስጠነቀቀችው። በዚያ ምሽት አሌክስ በመስኮት በኩል አየና አንድ መኪና ውጭ ቆሞ አየ። ከመኪናው ውስጥ ጁስቲን እና አርቸር ቀጣዩን እርምጃ ሲያቅዱ ፖል ወጣና ወደ ቤት ተመለሰ። ሁለቱም ወደ ውስጥ ለመግባት ወሰኑ። ደንግጦ አሌክስ ጫማውን ይዞ ጁስቲንና አርቸርን ከሚጠብቀው አደጋ ለማስጠንቀቅ ቆርጦ ተነሳ። ሁለቱም ወደ ቤቱ ገቡ እና ጁስቲን ፖልን አየችው። ጁስቲን ወደ እሱ ለመድረስ ስትሞክር ሳታውቀው የጨው መስመርን አልፋለች። ወዲያውኑ ፖል ወደ እሷ ዘለለ፣ ጀምስም ወደ አርቸር ዘመተ። አርቸር ጀምስም ማረጋጋት ቢችልም ጁስቲን ለሕይወቷ መሮጥ ግድ ሆነባት። አሌክስ የግላቲስ ክፍል ለመድረስ በመፈለግ የጨው መስመርን አልፎ ሄደው ወላጆቹ ወዲያውኑ ወደሱ ዘለሉ እንዲሸሽና በግላቲስ ክፍል ውስጥ እንዲዘጋ አስገደዱት። ጁስቲን በየአይነቱ እቃዎች ፖልን ብትከላከልም እሱ መምጣቱን ቀጠለ። እስከዚያው ድረስ አርቸር ወደ ምድር ቤት ተገፋ። ጁስቲን ሽጉጡን ወስዳ ፖልን በጥይት ገድላዋለች። ወደ ምድር ቤት ወርዳ ጀምስንም ገለበጠችው። አርቸር ልጁን ጮክ ብሎ ጠራ። በተመሳሳይ ጊዜ አሌክስ የአክስቱን ዱላ አገኘ፣ ደሙን ቀባበት። ከዚያም የግላቲስን ጸጉር ከሱ ጋር አሰረ። ይህ በእንዲህ እንዳለ ግላቲስ አርቸር ጁስቲንን እንዲያፍናት አደረገች። ጁስቲን ልትወድቅ ስትል አሌክስ ዱላውን ለሁለት ሰበረው። ልጆቹ ወደ ግላቲስ ዞረው በመንገዶች አሳደዷት። ተቆራርጣ እስክጠፋ ድረስ ያለማቋረጥ ከበቧት። ግላቲስ ከሞተች በኋላ በእሷ ድግምት ስር የነበሩት ሁሉ ነፃ ወጡ። አርቸር ልጁን ለመፈለግ እየተጣደፈ ወደ ውጭ ወጣ። ጁስቲን ደንግጦ፣ ግን በህይወት ያለውን አሌክስን ተመለከተች። ወላጆቹ ግን ከነበሩበት ሁኔታ ፈጽሞ አልተመለሱም እና ወደ ተቋም ተወስደዋል። አሌክስ በመጨረሻ ደግ ዘመድ ጋር ተቀመጠ። ከጊዜ በኋላ አንዳንዶቹ ልጆች ቀስ በቀስ ማገገም ጀመሩ። ድምጻቸውን መልሰው አገኙ፣ ምንም እንኳን ሁሉም ባይሆኑ።